እኔ፣ የት ነው የምትኖሩት? የት ነው? ወደ ጅዳ ነው ይመስላል። እንዴት ነው የቀረጽካቸው? ማለት አጋጣሚዎች ንገረኝ። አራት አምስት ማስታወቂያ የሰሩበትን አምሳ ሺህ ብር መቶ ሺህ ብር ምናምን ተስማምተው አልከፈሏቸውም። የቲክቶክ ቪዲዮ በጣም ብዙ ሰው ስላየውም፣ ተሰማችሁ? ሆዬ ሆዬ ሰማዶ፣ ሆዬ ሆዬ፣ በረኪና ሆዬ ሆዬ፣ ማስታወቂያ ሰራችሁ። ስንት ማስታወቂያ ሰራችሁ? ሶሬሳ ምድር በማለኛ ሶሬሳ ሀብታም ነው ሀብታም ነው። በመልካቶቻችን ይህ መሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲብ ብቻ የሚተላለፍ የመሸት የመዝናኛ ፕሮግራም ነው። የመጀመሪያ ፕሮግራማችን እንግዳ ፕሮግራም ይሆናል። ባለፈው መስቀል በዓል ላይ በየቦታው ሲጨፍሩ አንድ ግለሰብ ድንገት ቀርጿቸው በቲክቶክ ለቃቸው ከ ከአራት ነጥብ አምስት ሚሊየን በላይ ታዩ እና በጣም በሚገርም ሁኔታ ተጽዕኖ ፈጠሩ። ያን ተከትሎም ደግሞ ብዙ ነጋዴዎች ማስታወቂያ እያሰሯቸው ይገኛሉና፣ ሰሞኑን ተጽዕኖ ፈጥረው ሰነባብተዋል። እስቲ ትንሽ እንዲያጫውቱን ጋበዝ አድርጊያቸዋለሁ። ነሶሬሳን በክብር ተቀበሉ! በክብር ተቀበሉ!

እሺ እነሶሬሳ፣ እንኳን ደህና መጣችሁ። እንኳ እንዳይናቆያችሁ እን ሙሉ ባንድ አላችሁ እንዴ? እናን ሶስታችሁ ሙሉ ባንድ ሞራስቸው ሞራ፣ ይገርማል። እስኪ ቅድም ከኔ ጋ የጨፈራችሁ ጭፈራ በአማርኛ ነገር በአማርኛ

ሶሬሳ ሀብታም ነው፣ ሀብታም ነው፣ ሀብታም ነው። ያ ሀብታም ምናምን ነው። አዎ፣ ያ ሀብታም ነው። ምንድን ነው? ባለቤት ሀብታም ነው፣ ሀብታም ነው። ብርሃኑ ሙሉ። እሺ፣ ምን ነበር የምትሠሩት? እኛ መስቀል ስንደርስ ከእንቁጣጣሽ ጀምሮ እስከ ሬሳ ድረስ ነው የምጨፍሩ። ሬሳ ስንጨፍር ተሰባስበን ከመርጠን የምጨፍር ሰው የምችል ሰው መርጠን ወደ መንደር እንዳለን የትኛው ባሉካ ማለት አሁን መንደር ስንድ ባለቤቱ እንጠራለን ያ ባሉካ ማለት ያ ባለቤቱ ማለት ነው። ባሉካ ብሪ ይሰጣ ጋሼ፣ መቼ ይሰጣ ማለት አንዱ ሲሰጥ አንዱ ሲከለከል፣ መቼ ሰጣ መስተዋወቅ እኮ ነው። እኔ አሁን መሲ ብር ይሰጣ ሲስተር መቼ ሰጣ ማለት ነው። አንተ ሰጥቷል እሷ ከለከለች ማለት ነው። እንደዛ ነው እኛ ስንጨፈር ማለት ነው። እስከሬቻ ድረስ ማለት ነው። ከዛ ሶሬሳ ማለት ደግሞ ቡድኑ ነው። የቡድኑ ነው እንጂ ሶሬሳ ተባለ በቃ ያ ሶሬሳ ስን በዛ ስም ጠራ ነው። እኔ እንደውም እሱ እኮ ሶሬሳ ሶሬሳ ስሙ ነበር። የቡድን ስም ነው የቡድን ስም ነው። ስለዚህ ነሶሬሳ ሶሬሳን የምትባሉት፣ ነሶሬሳ። ይሄ አሁን ብዙ ሰው ያየው ቪዲዮ እንደተለቀቀ ታውቁ ነበር? አዎ አውቃለሁ። ቲክቶክ ላይ ያያችሁት እናንተኛው ሰው ነግሯችሁ ነው? የመጀመሪያው ግን በብሩክ ነው የሚለቀቁ። ብሩክ ይባላል፣ ቦሌ ሩዋንዳ። ስለዚህ በቃ አሁን ብዙ ሰው እያዩ ነው። ብሩክ ነው። ብሩክ ይባላል፣ ቦሌ ርዋንዳ ነው። ሳታቁ ነው የቀረጻችሁት? አዎ፣ ሳታቁ ነው የቀረጻችሁት እሱ። አዎ፣ ግን ደስ ያለህ ብለህ ነው የምቀረጥኩ። ጸውታ ደስ ይላል ብለህ ነው የምቀረጥኩ። እንደው ታዲያ ይሄ የቲክቶክ ቪዲዮ በጣም ብዙ ሰው ስላየው ምን ተሰማችሁ? ደስታ ነው የሰማነኝ። እኛ ምን መሰላ እዚያ ማር ቤት ገብተህ ስንጨፈር ነበረና ብሩክ ይባላል። ካሜራ ይዞ ይመጣሉ። ጨፈሩ ስል ካሜራ ይዞ መጣ። በዛ ነገር ነው የተዋውቀ ማለት ነው እኛ ተለቀቀ አልተለቀቀ ራሱ አላየም ተቀረሰን። ከዛ በማግስቱ በሶስት ቀን ውስጥ እን እንደዚህ ነው ስል ሁሉም ሰው እየጠራ ፎቶ አብረን እናሳለ ይላሉ ከሱ ጋር ማለት ነው። የህዝቡ አስተያየት እንዴት ነበር? ምን ይሏቸዋል ሰዎች? ሰው በጣም ደስ ብሏል። አራት ሚሊዮን ነጥብ አምስት ነው ያየው ምናምን ብሎ በቃ በየቦታ መስታወቅ አስራ ስል ነበራ ዛሬ ራሱ ብሩጋ ደውለን የትኛ ነው ያስቀረሰ ምናምን ብለ ስንጠይቅ ብሩጋ ነው መጀመሪያ የተላከ። በሱ ነው ፖስት የተደረገ ማለት በዛ ነው ፖስት የተደረገ። ባሉካ መቼ ያባሉካ ያ ባሉካ ሀብታሚ ሀብታሚ ሶሬሳ ባሶሪ ሶሬሳ ባሉካ ጋሽዬ፣ እስኪ አንድ ቪዲዮ ላሳያችሁ

እግዚአብሔር ነው። ሰፋ አይደለም። ከገዛኛው እና ከአንተ ይመስላል። ግን አንተ ይመስላል። ግን ግን ይመስላል እኮ አይተኸዋል። ማነው ያሳየኸኝ? አይ እንትኑ ካ አይቻለሁ። ግን አይተኸዋል። አይ ቁጭ አንተን እኮ ነው ግን እኔ እንጃ ነው። አይ አሁን ያንን እውቅና በጣም እውቅና ካገኛችሁ በኋላ ማስታወቂያ እንዲሰሩላችሁ ይጠራችሁ ነው ሰው? ነጋዴዎች አዎ፣ ይጠራሉ። አዎ፣ ነጋዴዎች ይጠራል። ማስታወቂያ ሰራችሁ? ስንት ማስታወቂያ የሰራችሁ እስካሁን? አይ ሶስት አራት። ብዙ ብዙ ገንዘብ አይገኝም ወይም ቀጠሮ ቀጠሮ ነው እንጂ። አሁን እኮ ባንዴ ሶስት አራት ማስታወቂያ ካገኛችሁ ነገ ብዙ ታገኛላችሁ ማለት ነው። አዎ፣ እግዚአብሔር ካለ ይገኛል። ማስታወቂያ ሰራሁ። እስኪ ላ ጭፈራ በሉልኝ። እስኪ አንድ ጭፈራ ደግሞ ጭፈራ፣ በአማርኛ፣ በኦሮምኛ በፈለጋችሁት አሁን በመስቀል ምናምን የምትጨፍሩት

አይ፣ ጥሩ ነው በጣም። የት ነው የምትኖሩት? ና ነዋሪነታችሁ የት ነው? የኖሩ ወደ ጅዳ ነን። ጅዳ እንደ አካባቢ ናቸው ነው፣ ጉርድ ሾላ መገናኛ የሚባል ነው እንጂ አገራችን ሰላሌ ነው። ሰላሪ አካባቢ ነው አንድ አካባቢ ነው። አዎ አንድ አካባቢ ነው። ምንድን ነበር የምትሰሩት? ገበሬ ናቸው ገበሬ ነው ገበሬ ናቸው ገበሬ ነው። አሁን ብርሃኑ በልጅነት እንደዚህ ታንጎራጉር ነበር እንዴ? እንደዚህ ትጨፍራለህ? አይ እኔ ገበሬ ነው እንጂ እና ይሄ የማወራረዱ ድምፁ ከየት መጣ? ድምፁ አይ ስለምትወድ ነው እኔ የውየ ጊዜ ይመጣሉ። አሁን የጨዳ ጊዜ የእርሻ ጊዜ ይጫወታለ። ስለዚህ ነው የምትወድ ለመድ ስለዚህ ነው የምንለመድኩ። በልጅነት ነው በልጅነት ጊዜ ነው። በጣም ጨዋታ ይወዳሉ። ስለዚህ ነው እስካሁን ድረስ በቃ ትጫወታለህ። አንዳንድ ሰው በቃ ብዙ ይወዳሉ። በቃ ከፈለጋችሁ ትሻልማለህ። ከዛም በኋላ አብራችሁ ነው ያደጋችሁት? አሁን እኛ ማታ አጨዳን ስንሆን፣ ማታ እንጨፍራለን። ተሰብስቤ ሀገራችን ላይ ማለት፣ እርሻ ስናርስ ማታ ላይ ጨፈራለን እንደ ሀገራችን ማለት እንጨፍራለን። ደግሞ አዲስ አበባ ስንመጣ መስቀል፣ ኢሬቻ ወደ ኢሬቻ ስንጠጋ እህቴ መተን እዚህ እንጨፍራለን። እንደ ባህላችን ማለት በዓመቱ አንዴ፣ ግን ዓመቱን ሙሉ ነው። ስንት ልጆች አሉ? አንድ ልጅ አለ። እኔም አንድ። ባለትዳሮቻችሁ? አይ፣ በጣም ጥሩ ሀላፊነት አላችኋ። ስለዚያው ምንድን ነው የምትፈልጉት? አሁን በቀጣይ ምንድን መስራት ያሰባችሁ? እንደዚሁ የማስታወቂያውን ስራ መቀጠል ትፈልጋላችሁ ወይስ ምንድን ነው? እኛውን ሰው ካለ ነው፣ አሁንም ሰው ካለ ነው እዚህ የመጣን። ጭራሽ እዚህ እኛ አናቅም፣ መተም አናቅም። እዚህ ሚዲያ ራሱ እዚህ ያለ ብለን አናቅም። ብሩክ መጀመሪያ የኛን የቀረሰው ፎቶ ያነሳው ብሩክ ነው። እሱ ጋር ተደዋውለን እረ በሆነ ቦታ እንወስዳቸው ኖ ምናምን ብሎ ይዞ መጣ። ስለዚያ ነው አሁንም ሰው ካለ እኛ ብዙ ድራማ ብዙ ነገር እንሰራለን ማለት ነው። ሰው ትፈልጋለሽ? ሰው ካለ እንሰራለን። አሁን ሶሬሳ ከልጅነት ጀምሮ በጣም ጨዋታ ይወዳል። ወደ ገጠር እዛ አካባቡ ሰርግ ካለ ለቅሶ እራሱ ካለ ድግስ ካለ ይጠራሉ፣ ይወስዳሉ። ለጨፈራ ማለት ነው። ብዙ ችሎታ አለ። በቃ ይችላል፣ እንትን ለመሰናገድ ይችላል። አሁን ለቅሶ ሰው ሲሞት፣ ራሱ ሰው ሲለቅሱ እንትን ያደርጋል ሰው። ከዛ በጣም ይችላል ነበረ እኛም እንደሱ ድራማም የሆነ ነገርም የሚያሰራ ሰው ካለ እንሰራለን። ለመስራት ዝግጁ ናቸው? ዝግጁ። አይ፣ በጣም ብዙ ሰዎች ለሚያሰሯቸው ይመስለኛል። ቀጣይ የምታስተላልፉት መልእክት አለ? አለ። እስኪ የምታላልፉት ነገር እኛ ይሄ ሰው ብሩክ፣ መጀመሪያ ብሩክ ያመሰግኑት ብሩክ ነው ይሄ ነገር ይሄ ሰውዬ አስታዋቂ ስ አለም ላይ ሁሉ አሰራጫ ብሩክ ነው። ብሩክ ማን እንደሆነ መላቁም ብሩክ ይባላል። ስሙም ብቻ ነው የሚያውቅ እንጂ። ለወደፊቱም ደግሞ ብዙ ነገር እንሰራለን። ሰው ይኖር፣ ሰው ካለ ብዙ ነገር እንሰራለን። እኛውን ክራቤት ክራ ነው የሚኖረው እዚህ ምክስን መጣ ማለት ነው። ክራ ቤት ነው እና ሰው ካለ እኛም ቀላል ነው መስራቱ ማለት ነው። ስለዚህ ብሩክ እዚህ ምጣ፣ እናመስግሉታል። ቢመጣ አሪፍ ነበር። ይምጣ እንደዚህ ሰዎች እኮ በጣም ታዋቂ አረካቸው። ያው አጋጣሚ እድለኞች ናቸው አይደል? እንዴት ነው የቀረጽካቸው? ማለት አጋጣሚዎች ንገረኝ አጋጣሚ ጫካ ማር ባለቤት ወዳጅ የነበርና ከሱ ጋር ቆመን እሱ ሱቅ እያወራን ድንገት መጡና ሲጨፍሩ በጣም ደስ ይላሉ። ወዲያው ስልኬን አወጣውና ቀረስኳቸው። እሱም ቀርጿቸው ነበር አጋጣሚ። ከዛ እሱ ብር ሲሰጣቸው ወደ እኔ ዞሩና ባሉካ መቼ ሰጥሃል? እሱ ነበር ባሉካ። እኔ ዝም ብዬ አብሮ የቆሜ ነበረ። ከዛ ዝም ብዬ ቀረስኩት። እሱም ቀርጿቸው ነበር። ከዛ እንደዚህም ቫይራል ይወጣል ብዬ አላሰብኩም ግን ለቀቁት ማለት ነው። ወደ ማታ ላይ እዛ በአንዴ አንድ ሚሊዮን ያለውን አራት ነጥብ አምስት ሚሊዮን የታየ ነው ላይ በጣም ይገርም ነው። ከዛም እኮ ለማስታወቂያ ተረፉ። አዎ፣ የሰው ልጅ እንጀሮ አይታወቅም። እነሱም በጣም ብዙ ማስታወቂያዎች እየሰሩ ነው። አብዛኞቹ ደግሞ ያሰሯቸው የሚጠቀሙባቸውም አሉ። አያውቁም ብለው አጋጣሚ ነው እሱ መንሱር ጀማል ጋር ደውሎ ስልኬን ከሱ ወሰደና ከዛ ሲደውልልኝ እኔ ያው ላገኛቸው ፈልጌ ነበረ። ብዙ ሰዎችም ይደውሉልኝ ነበር እነሱ ማሰራት ፈልገው፣ ግን ሌላ ልጅ አብሯቸው ስለነበረ ይሰራ ስለነበር ያው መጋፋት ይሆናል ብዬ አልደወልኩም ነበር። እና አሁን ሲነግሩኝ ያው በጣም ብዙ ሰዎች ያሰሯቸውና ነገ ዛሬ እያሉ አራት አምስት ማስታወቂያ የሰሩበትን አምሳ ሺህ ብር፣ መቶ ሺህ ብር ምናምን ተስማምተው አልከፈሏቸውም። እና ማኔጅ የሚያደርጋቸው ሰው ያስፈልጋቸው ነበረ። ብዙ ተጠቀሙባቸው እንጂ እንጂ በመላው ዓለም ላይ ነው ሰው በጣም ነው ይወደዳቸው። ኢቨን ወደም እኔ ላይ ራሱ ወደ ስድስት ሺህ ሰው ትሬንድ አድርጎበታል። እም ብራን ሱጣን ሱጣችሁም አሰርተው አሁን ሲነግሩኝ አንዱ ሁለት ሰው ነው 150 ሺህ ብር የሰጣቸው ሌሎቹ ግን ነገኑ ዛሬኑ ምናምን እያሉ አላሰራቸው አሰርቷቸዋል። ማስተቀው ሄዷል። አልከፈልም መቼ ያገኛቸው አጋ በአካል ዛሬ እውነት ነው ከማላቸው አንተ ደወልከው እኔ ማስር ጀመል ጋ ደውዬ ያ እኛን የቀረሰ ሰው የስቲ አገናኝ ስል ማን ነው ምን ብሩክ የሚባል አይ ብሩክ ማ ጓደኛ ነው አቋለው ብሎ ወደ ደወል እና የብሩክ ስልክ ላከልኝ። ከዛ እኔ እሱ ጋ ደወልኩና ማስር ጀመል ነው የሰጠህ አንተ ስልክ ምናምን ብያዝ ወረውና ኧረ፣ ጭራሽ ፈልጋለሁ አይደል እንዴ እየፈለግኩ ነበረ አለኝ እሺ ችግር የለም አንድ ቀን እንገናኛለን፣ ስል ወይ ማክሰኞ ወይ ሰኞ እንገናኛለን አለ እና ደወለ በቃ ስግቹ እኔ እኮ ብሩክ ሲነግረኝ እንደው ላበረታታችሁ ብዬ ነው ዛሬ ብትበረታቱ፣ እንደዚህ ነገ በዚህ በማስታወቂያው ስራ በሌሎችም ተሰማርታችሁ ትልቅ ደረጃ ትደርሳላችሁ ብዬ ነው።

ለብሩክ ምስጋና ማቅረብ ትችላላችሁ። እሺ ብሩክ፣ እንግዲህ በጣም እንደዚህ ሰው የሚያበረታታ ነው። በአጋጣሚ ደግሞ ዛሬ ስሰማ አምሳኛውን ደም ለግሷል። ለአምሳኛ ጊዜ የሰጠኸው ደም አ አምሳኛ ዙር ነበረ። ያው በደንብ አክብረ አምሳ ጊዜ ሰታል። ስንት ጊዜ የመስጠት ፍላጎት አለ? ያው እድሜ እስከሚያበቃ ድረስ ማለት ነው። መለግስ በምችልበት እድሜ ሁሉ ለግሳለሁ። በአመት ስንት ጊዜ ሰታል? በአመት ሶስት ወይ አራት፣ አስራ አምስት አመት ምናም ፈጅቶብኛል። እውነትን ነው። እኔ ትንሽ ጊዜ ሰጠውት እንዳንተ እና በርታታ በዚህ አጋጣሚ የማስተላልፈው መልእክት እኔም ብዙ ወጣቶችም እናቶችን እና ህጻናትን ማዳን ስለሆነ መቶ ምናምን ሚሊዮን ህዝብ አለ ግን በቂ የደም አቅርቦት የለም፣ እና በዚህ አጋጣሚ ወጣቶችም መታችሁ ለግሱ፣ የሰው ህይወት አትርፉ። ከሰው ልጅ ብቻ የሚገኝ መድኃኒት ስለሆነ ደም መለገስ ጥሩ ነው ብዬ አስባለሁ። ያው እኔ ከነሱ ጋር አብሬ እሰራለሁ። መዝሙራቸውንም እኔ ነኝ የሰራሁት። አምባሳደር ነው መሰለኝ እዛ አምባሳደር ነኝ። አዎ፣ የደም ባንክ አዎ። እና ሁላችሁም መታችሁ ህይወት አትርፉ እንላለን። ደም በመለገስ ህይወትን አትርፍ። አዎ፣ አዎ። በቃ ጥሬና ክብራችሁ እዚህ ስለመጣችሁ ጣም ነው የምሰግነው። ልትበረታቱ ይገባል። በጣም የዛሬ አመት ደግሞ ጠንከር ፈጠን ብላችሁ እንደምንገረ ተስፋ አደርጋለሁ። በክብር ሸኙ።